የትግራይ ክልል ከቅርብ ዓመታት በፊት ከነበረው ግጭት ተላቆ ዛሬ ላይ ክልሉ ወደ ሰላማዊ እንቅስቃሴ የተመለሰ ሲሆን የተገኘውን ሰላም አጠናክሮ በመቀጠል ክልሉን በተለያዩ ዘርፎች ሙሉ በሙሉ ወደ ልማት ለመመለስ እየተደረጉ ያሉ ጥረቶች ተስፋ ሰጪ ምልክቶችን ማሳየት ጀምረዋል። በኢፌዴሪ የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በትግራይ ክልል በመገኘት በክልሉ ጊዜያዊ አስተዳደር የሀብት ማስተባበርና ፋይናንስ ቢሮ፣ በተጨማሪም በክልሉ የሚገኙ የፌዴራል ተቋማት ማለትም የመንግስትና የግል ድርጅት ሰራተኞች ማህበራዊ ዋስትና ኤጀንሲዎች፣ በፌዴራል ገቢዎች ሚኒስቴር የመቀሌ ቅርንጫፍ ጽህፈት ቤት፣ በጉምሩክ ኮሚሽን የመቀሌ ቅርንጫፍ ጽህፈት ቤት የስራ እንቅስቃሴ አፈጻጸም በሚመለከት የመስክ ምልከታ አከናውኗል። ቋሚ ኮሚቴው በትግራይ ክልል ጊዜያዊ አስተዳደር ምልከታ ካደረገባቸው ተቋማት ውስጥ የሀብት ማስተባበርና ፋይናንስ ኢኮኖሚ ቢሮ፣ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ሰሜን ሪጅን ጽህፈት ቤት፣ በተመሳሳይም የግል ድርጅት ሰራተኞች ማህበራዊ ዋስትና ኤጀንሲዎች የመቀሌ ቅርንጫፍ ጽህፈት ቤትን በዚህ ፕሮግራም የሚዳሰሱ ይሆናል። ቋሚ ኮሚቴው በምልከታው የተቋማቱን የ2017 በጀት ዓመት እቅድና አፈጻጸማቸውን የገመገመ ሲሆን በተቋማቱ የታዩ ጥንካሬዎች እንዲቀጥሉ በክፍተት የተለዩትን በቀጣይ እንዲታረሙ አቅጣጫዎችን አስቀምጧል። የቋሚ ኮሚቴ አባላቱ የመነሻ የመስክ ምልከታቸውን በክልሉ ጊዜያዊ አስተዳደር የሀብት ማስተባበርና ፋይናንስ ቢሮ ያደረጉ ሲሆን የመስክ ምልከታውን በተመለከተ የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር አብርሃም አለማየሁ የትኩረት አቅጣጫዎችን አመላክተዋል። መንግስት እንግዲህ ለትግራይ ክልል ከአምና ጀምሮ እየመደበ ነው ድጎማ በጀት እንደሌሎችም ክልሎች አምና ለምሳሌ መጀመሪያ ላይ ወደ 13 ቢሊዮን አካባቢ ለዚህ ክልል መድበዋል። ከመደበኛውና እንደዚሁም ከኤስዲጂ እንደዚሁ መደቧል። ለክልሎች የሚደረግ የዘላቂ ልማት ግቦች ለማሳካት የሚያስችሉ ድጋፎችን ያደርጋልና የእነዚህ አፈጻጸም ምን ይመስላል የሚለውን ከዚሁ ጋር ተያይዞ ያጋጠማቸውን ችግሮች ካሉ እነዛን ችግሮች አይተን ግብረ መልስም ሰጥቶ ለመሄድ የሚመለከታቸው አካላት የየራሳቸው ሚና እንዲወጡ ድጋፍ ለማድረግ ነው በዋናነት ማለት ነው። መንግስት የሚመደው በጀት በክልሉ እንዴት ተግባራዊ እየተደረገ ነው፣ ውጤትስ ያመጣ ነው ወይ የሚለውን ነገር አጠቃላይ የፋይናንስ ስርዓቱ ምን ይመስላል የሚለውን እስፔሻሊ ከመንግስት ፋይናንስ ጋር ብቻ ያለውን ፌዴራል ሌቨል ላይ ከሚሰበስበው ገቢ ለክልሎች በድጎማ መልክ የሚሰጠው ላይ ፎከስ አድርገን እናያለን ማለት ነው። የትግራይ ክልል ጊዜያዊ አስተዳደር የሀብት ማስተባበርና ፋይናንስና ኢኮኖሚ ቢሮ የስራ ክፍለ ኃላፊዎች የ2017 በጀት ዓመት የስድስቱ ወራት እቅድና አፈጻጸም ሪፖርትን ያቀረቡ ሲሆን በአፈጻጸም የነበሩ ጥንካሬዎች ድክመቶችንና በቀጣይ ትኩረት የሚሹ ጉዳዮችን በየትኩረት መስኩ በመለየት ለቋሚ ኮሚቴው አቅርበዋል። እስካሁን ከፌዴራል መንግስት ወደ ሰባት ነጥብ አምስት ቢሊዮን ብር ተልኮልናል። ከዚህም እኛ ወደ ሶስት ነጥብ አራት ቢሊዮን ለሚመለከተው አካል አስተላልፈናል ማለት ነው። እስከ ዛሬ ቀን በውጭ የተመዘገበው ገንዘብ አንድ ነጥብ ዜሮ ዘጠና ሁለት ቢሊዮን ሲሆን ይህ በመቶኛ ሲሰላ ወደ ሰላሳ ሁለት ነጥብ አስራ አንድ ፐርሰንት ወይ ከሞቶ ያሳያል። ከዚህ ከተላከው ገንዘብ በፑል ባንክ አካውንት የሚገኝ ወደ መቶ ሀምሳ ስድስት ሚሊዮን ያለ ሲሆን ይሄም በዋናነት ዘግይቶ የመጣልን በጀት ከመሆኑ የክልሉ የስራ ማስኬጃ እንዲሁም የማህበረሰብ ኑሮ ማሻሻያ ወይ ላይቭሊሁድ ኮምፖነንት እስካሁን በቴክኒካል ኮሚቴ እና ስቲሪንግ ኮሚቴ ያልተደለደለ በመሆኑ ማስተላለፍ አልተቻለም። ሌላው ለክልሉ ለውሃ ማቆር ስራዎች ወይም ዋተር ሃርቨስቲንግ ስራዎች የተመደበው ወደ መቶ አንድ መቶ አስራ ሁለት ሚሊዮን ብር እስካሁን ለወረዳዎች አልተላለፈም። የዚህም ዋና ምክንያት ከግብርና ቢሮው ጥያቄ ስላልቀረበልን ነው ማለት ነው። ማህበረሰብ ኑሮ ማሻሻያ በጀት ኮምፖነንት የተላከው በጀት ሙሉ በሙሉ ወደ ተጠቃሚ ተላልፈዋል። በዚሁም መሰረት በእያንዳንዱ ተጠቃሚ በመረጠው የአይጄ ሊሆን ይችላል ኦፍ ፋርም እና ኦን ፋርም ስራዎች በምርጫው መሰረት የሚያስፈልጉ ግብአቶች በመግዛት ላይ ነው የምንገኘው እዚህ ላይ የእኛ ቢሮ የወረዳው ፋይናንስ ጽህፈት ቤት እንደ ምርጫው የተጠቃሚ እንደ ምርጫው ገንዘቡ እንዳያጠፋው በኮሚቴ ከብት የሚፈልግ ከብት በደንብ እንዲ ግራጁዌት እንዲያደርግ ከፕሮግራሙ ስለሚፈለገው በመግዛት ላይ ነው የምንገኘው። እዚህ ጋር በጣም በጣም አድካሚ ስራ እየሰራንበት ሁኔታ ነው ያለው። ፕሮግራሙ ወይ ኮምፖነንቱ የማህበረሰብ ኑሮ ማሻሻያ ግን በጥሩ ሁኔታ እየሄደበት ያለበት ሁኔታ እንዳለ ነው ለማቅረብ የምፈልገው። ሶስተኛው በዚህ አመት ከፍተኛ በጀት ስለተመደበለ ፕሮግራሙ ሁሉም ባለድርሻ አካላት ያካተተ ቡድን በእያንዳንዱ ወረዳ በመገኘት በመስክ ለሁለተኛ ደረጃ ተገኝቶ ስራዎች በመመልከት አስፈላጊ እገዛ በመስጠት ላይ ይገኛል። ለተደረገው ድጋፍ ያመሰገኑት የስራ ኃላፊዋ በእጥረት ያነሷቸውን ጉዳዮችም እንደሚከተለው ገልጸዋል። እጅግ ጫና እየፈጠሩብን ያለ ተግዳሮቶች አሉበት ፕሮግራሙ። አንደኛ የትራንስፖርት እጥረት አለ። ይህ ስል ፌዴራል መንግስት በመጀመሪያ ዙር ሰላሳ ስድስት መኪኖች፣ አሁንም በመግባት ላይ ያሉ 19 መኪኖች እንዲሁም አንድ መቶ ሃያ አንድ ሞተር ሳይክሎች መድቦልናል። ለዚህ ትልቅ ዋጋ እንሰጣለን እንዲሁም እናመሰግናለን። ይሁን እንጂ አንዳንድ ወረዳዎች ስካተርድ ከመሆናቸው አኳያ ይሄ በቂ አይደለም ማለት ነው። የተደረገልን እገዛ ግን በጣም ከፍተኛ ነው። በጣም እግረ መንገዴን ማመስገን እንፈልጋለሁ እንደ የፕሮግራሙ ሰራተኛ ማለት ነው። ሌላው ከፍተኛ የሆነ የቁሳቁስ እጥረት አለ። በተለይ እንደ ፋይናንስ መስሪያ ቤት የሂሳብ ሰነዶች ፋይል አድርገን የምንይዝበት ለኦዲት ዝግጁ የምናደርግበት ሸልፎች፣ ወንበሮች፣ ጠረጴዛዎች፣ ኮምፒውተሮች፣ ላፕቶፖች የለንም ማለት ነው። ሶስተኛው የአቅም ግንባታ በጀት ያነሰበት ሁኔታ ነው ያለው። አራተኛ ና ዋናው ችግሩ ችግራችን በክልሉ አምሳ ስድስት የፕሮግራሙ ተጠቃሚ ወረዳዎች አሉ። በሀያ አምስቱ በፕሮግራሙ የተቀጠሩ ባለሙያዎች የሉንም ማለት ነው። በመጨረሻ እና ዋናው ተግዳሮት በክልሉ እያለ ያለው እንደምታውቁት አምስት ልዩ ወረዳዎች ቅድም ለማቅረብ እንደመኮርኩት ወደ 693 ቢሊዮን ብር ተመድበዋል። ይሁን እንጂ እስካሁን ፕሮግራሙ አልተጀመረም። እስካሁን ያው በፌዴራል የተላከ በጀት 6 ቢሊዮን 522 ሚሊዮን 490 ሺ 348 ነው። የክልሉ ገቢ 7 ቢሊዮን 988 ሚሊዮን 713 ሺ 665 ነው። የሁለቱ ድምር 14 ቢሊዮን 517 ሚሊዮን 203713 ብር ናቸው። በገንዘብ ሚኒስትር በኩል ወይም ደግሞ በነዚህ ላይን ሚኒስትሪስ ቻናል ቱ ብለን የምንጠራው በቻናልቱ ተደርጎ የሚመጡ ናቸው። እነዚህ ወደ ሰባት ቢሊዮን አካባቢ የሚደርስ ሪሶርሶች ወደ ትግራይ መጥተው ወደ ስራ እንዲውሉ እድል ፈጥረዋል ከትምህርት አኳያ ስድስት ፕሮጀክቶች ከጤና 18 ከውሃ ሴክተር 10 ከግብርና 10 ከከተማ ልማት ሁለት በድምሩ ወደ ከአርባ በላይ ፕሮጀክቶችን ሬዥም የተደረጉበትና ወደ ስራ የጀመሩበት ሁኔታ ነው ያለው። ለጤና ዘርፍ ደግሞ ወደ 85 ሚሊዮን አካባቢ በአጠቃላይ 844 ሚሊዮን አራት መቶ ብር አካባቢ በመመደብ ነው ወደ ስራ የተገባው። በዚህ መሰረት በውሃና ኢነርጂ ቢሮ ካየን ለጥልቅና መካከለኛ የውሃ ጉድጓድ ቁፋሮ የሚውሉ ናቸው የተመደቡ በጀቶች። አንደኛው በሀውዜን አካባቢ፣ ሁለተኛው በሐረቆ የሚባል አካባቢ የጥናትና ዲዛይን ስራዎችን ተሰርተዋል። ይሄ ፊዚካል አፈጻጽሞ ስናየው በሀውዜን መቶ ፐርሰንት የተፈጸመ ሲሆን በሐረቆ ደግሞ 25 ፐርሰንት ተፈጽሟል። ሁለተኛ ነባር ፕሮጀክቶች የሳፕላይ ና ኢንስታሌሽን ስራዎች ለመስራት ታቅዶ የተመደበ በጀት ነው። ይሄ ስራ በጨረታ ሂደት ላይ ያለ ስራ ነው ማለት ነው። ሁለተኛው መንገድ ላይ ነው። መንገድ በኢሮብ አካባቢ እየተሰራ ያለ ፕሮጀክት ነው። ይህ ፕሮጀክት ወደ ወረዳው ዋና ከተማ ወደ ደሃን የሚያስገባ መንገድ አንድ ብቻ ነበር። ይህ ፕሮጀክት በሁለት ፌዝ ነው የተያዘው። አንደኛ ግራናደ ሀረዛ እንዳ ሞሳ የሚባል ፕሮጀክት ነው። ይህ ፕሮጀክት በፈረስ ፌዝ የተያዘ ሆኖ ፊዚካል አፈጻጽሙ 95 ፐርሰንት የደረሰ ፕሮጀክት ነው። ሁለተኛው ፌዝ ደግሞ የአውደጋ አራ የሚባል ፕሮጀክት ነው። ይህ ፕሮጀክት በስራ ላይ ያለ ፕሮጀክት ሆኖ ፊዚካል አፈጻጽሙ 56 ፐርሰንት የደረሰ። ሶስተኛው በግብርና ነው ግብርናን በሚመለከት የተለያዩ ቦታዎች የሚሰሩ የመስኖ ስራዎች ላይ ነው ያተኮር ነው። ይሄ ፕሮጀክት በመጀመሪያ ክፍያ ወደ 35 ሚሊዮን አካባቢ ተልኮላቸው በዚህ ስድስት ወር አፈጻጽሟቸው ስናየው ፊዚካሊ ያው ወደ 51 ፐርሰንት ነው ያለው። ምክንያቱ የተላኮ በጀት ኦልሞስት በግብአት ጊዜ ያዋሉት ነው። ከአመቱ ስናየው ግን ገና ነው ያለው ማለት ነው። ስለዚህ በሁለተኛው ግማሽ አመት የምንገመገመው ይሆናል። አራተኛ ለግብርና ምርምር የተለያዩ የወር የእርሻ ግብአቶች ጽገና የተያዘ በጀት ነው። ይሄ በግማሽ አመቱ የተላከው በጀት መቶ ፐርሰንት ጨርሷል ማለት ነው። አምስተኛው ለጤና ዘርፍ ነው። በጤና ዘርፍ ለመድኃኒቶች ግዢ የሚውል ነው። ይህ በጀት ወደ 8586 ሚሊዮን አካባቢ ነው የተመደበው ይህም ከአመቱ በግማሽ አመቱ ከፌዴራል በተላከው ከ395 ሚሊዮን የተላከልን ከዛ ውስጥ ለግማሽ አመቱ የሚሆን ተመደበላቸው የተመደበላቸው በጀት መቶ ፐርሰንት ያው ፊዚካሊ አጠናቀዋል ማለት ነው። እዚህ ላይ ያጋጠሙን ማነቆዎች ወይም ደግሞ ተግዳሮቶች አንደኛው ለዘላቂ ልማት ግቦች ወይ ኤስዲጂ የሚመደቡ በጀት መቶ ፐርሰንት ለፕሮጀክቶች ብቻ መዋል አለበት ብቻ ብለን ስለ ወንሰን በእኛ በኩል ለተለያዩ ሱፐርቪዥንና ለጥናት ስራዎች በጀት አጥሯቸው በችግር ላይ ያሉ ቢሮዎች እንዳሉ በሪፖርቶች እየተገለጸልን ያሉ፣ እዚህ ላይ ምናልባት በእናንተ በኩል የሚታይ ከሆነ ቢታይ የሚል ነው ያለኝ። አመሰግናለሁ። በተለይ በድጎማ የሚመጣውን ፌዴራል ዋና ኦዲተርም ኦዲት አድርጎልናል ማለት ነው። እስከ 2016 ያለው ነው ኦዲት ያደረገው የፌዴራል። የክልሉ ግን ያው በየኢንትሪም ኦዲት እያደረገ በስድስት ወር ኦዲት እያደርጋል። ያው አሁን ኦዲት እያደረገ ነው በየሴክተሩ ማለት ነው። የቋሚ ኮሚቴው አባላት በበኩላቸው የቀረበውን ሪፖርት መነሻ በማድረግ ካነሷቸው ጥያቄዎች መካከል የሚከተሉት ይገኙበታል። እንግዲህ እናንተ የምታረጋግጡልን ምታረጋግጡልን የምፈልገው እኛ 13 ቢሊዮን ኒርሊ አስራ ሶስት ቢሊዮን ብር በአሁን ባለው ቀመር ለትግራይ ተላልፏል። ቅድም ወደ ስድስት ቢሊዮን አካባቢ ወደ እናንተ መጥቷል። ሀምሳ ፐርሰንት ይጠበቃል እና ከሱ አኳያ ያላችሁ አስተያየት ካለ ከእናንተ አሁን ብትጨምሩልን ሰፍትነትን ሲናነሳ ስጂጂ ላይም ፕሮጀክቶች እንዳሉ የተነሳበት አግባብ አለ። በእናንተ በኩል ግን በዚህ ልክ የተነሳ ነገር የለም። እናንተ የክልሉ ፕሮጀክቶችን ትከታተላላችሁ ወይ የሚለው ነገር በደንብ ብናየው የተሻለ ይሆን ነበረ። በእናንተ የተቀመጡ ተግባራት በሚ መልኩ ነው እየተሰራ ያለው። ከፌዴራል የመደቡን በጀት የሚመለከተው አካል ያውቃል ወይ? ግልጽነት ተደርገዋል በሚመልኩ በጀቱ እንደተሸነሸነ ማወቅ ብንችል። ከጡረታ ጋር ተያይዞ ይሄ አስራ ሰባት ወራት ደሞዝ አልተከፈለላቸውም የሚል ነገር ባለፈው ጦርነት ጊዜ እንግዲህ ያልተከፈለ ነው። አስራ ሁለት አስራ ሰባት ወራት ያልተከፈለላቸው አለ የሚል ነገር ተነስቷል። ከዛ ውጪ ደግሞ ጡረታ ሊወጡ ያሉት የእነሱም መፍት ያልተከበረበት ሁኔታ አለ ተብሎ ተነስቷል። ስለዚህ እነዚህን ሁለቱን ደግሞ የመንግስት ጡረታ ምንድን ነው ማህበራዊ ዋስትና እዚህ ክልል ውስጥ አለ አሁን ከምናየው ተቋምም አንዱ ነውና ከእነሱ ጋር በቅንጅት የሄዳችሁበት ርቀት ምን ይመስላል? ከቋሚ ኮሚቴው ለቀረቡ ጥያቄዎች የትግራይ ብሔራዊ ክልላዊ መንግስት የፋይናንስና ኢኮኖሚ ቢሮ የስራ ክፍል ኃላፊዎች ምላሽና ማብራሪያ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር የስራ ኃላፊዎች የቋሚ ኮሚቴው አባላት ለመስክ ምልከታ በክልሉ በአካል በመገኘታቸው መደሰታቸውን ገልጸው በበጀትና በጥሮታ አከፋፈል ዙሪያ ያሏቸውን ጥያቄዎችም አቅርበዋል። በጀቱ የሚነሳው ያለ ከጦርነቱ በፊት የነበረ በጀት ነው። ሪቫይዝ አልተደረገም። ያለው ኮስቱ በተለይ ይሄ በጀት የሚመጣው በ2012 ለነበረ በጀት ነው። ጊዜ ደሞዝ ያልተከፈላቸው የ17 የወራት በጠቃላይ ደሞዝ አልተከፈለ በክልላችን። በዛ ምክንያት በሰራተኛውን ወደ ስራ ለማስገባት በጣም ብዙ ችግር አለ። ከዛ ውጪ የኤስዲጂ በጀት ያው በተመሳሳይ በቀመር መሰረት ነው የሚመደበው። ስለዚህ የተመደበልን በጀት አነስተኛ ነው። 844 ሚሊዮን ነው። ከዛ ወደ 390 ሚሊዮኑ ኦልሬዲ ገብቶልናል። የግማሽ አመቱ ማለት ነው። የተለያዩ በአብዛኛው ኢሪጌሽን ስራዎች ላይ ነው የመስኖ ስራዎች ላይ ነው። 483 ሚሊዮን የእርግሽት ስራዎች ኢርማርክ ተደርጎ ነው ከገንዘብ ሚኒስቴር መጀመሪያውንም የመጣው በዛም ነው የተመደበው። ከዛ የተቀረው በመንገድ ስራዎች 250 ሚሊዮን ተመድበዋል። የተቀረውም ደግሞ ለመድኃኒት መግዣ መሰረታዊ ነው የተመደበው እና ይህንን ቀድሞ የመጣው የስድስት ወሩ ሶስት መቶ ዘጠና ሚሊዮኑ የተለያዩ የተመደበላቸው ሴክተሮች ላይ እንዲሄድ ተደርጎ ስራ ላይ እየዋለ እንዳለ ነው ያለን ሪፖርት ማለት ነው። የተመደበው በጀት በጊዜው ከመላክ አኳያ ገንዘብ ሚኒስቴር በጣም እየተዋበሩ ነው ያሉት። በዛ ችግር የለብንም። አሁን የጥሮታው የአስራ ሰባት ወራት ደሞዝ አልተከፈለም። ቅድም እንዳልኩት የ17 ወራት አለመከፈሉ በራሱ በጣም ትልቅ ችግር ነው። ይህንን መክፈል አለመቻላችን የመንግስት ሰራተኞችን አስተባብረን ስራ ላይ ለማሰማራት በጣም ብዙ ችግር እየደረሰብን ነው። የቋሚ ኮሚቴው ምክትል ሰብሳቢና የልዑካን ቡድኑ መሪ የተከበሩ ዶክተር አብርሃም አለማየሁ በስራ ኃላፊዎቹ ለተነሱ ጥያቄዎች የሚከተለው ምላሽና ማብራሪያ ሰጥተዋል። የቀመር ጉዳይ ይታወቃል። የእናንተ በደንብ ነው የሚታወቀው እንዳልኳቸው አሁንም ሁሉም ክልሎች ያነሳሉ። ቀመሩ ፍትሀዊ አይደለም ይላሉ። ስለዚህ ፍትሀዊ ነው የሚሉ እኮ አካል የለም። በቃ አሁን አስራ ሁለት ክልል ነው አይደል? አስራ ሁለቱም ክልሎች አካባቢ ስለ ቀመር መድረክ በተፈጠረ ሰዓት ስለ ቀመር የማያነሳ ክልል የለም። እውነት ለመናገር ዝም ብሎ በየኢንሲደንሱ ቀመር ማሻሻል አይቻልም። አትሊስት ሁለት አመት ተኩል ይቆያል አንድ የተሻሻለ ቀመር። ከዚህ በፊት ሁለት ሺ አስራ አንድ ወደ አስራ ሁለት አካባቢ ተሻሽሏል ቀመር ሶ ያንን እንደገና ለማየት የተወሰነ ጊዜ ፌዴሬሽን ምክር ቤት ሁሉም የፌዴሬሽኑ አካላት የሆኑ አካላት ተሰብስቦ ነው ያን ሪቫይዝ ማድረግ ያለባቸው። ምክር ቤቱ በዛ ቀመሩ መሰረት ስትሪክትሊ በፍትሃዊነት ይከፋፈላል ወይ አድሬስ ይደረጋል ወይ ቀመሩ ተግባራዊ ይደረጋል ወይ የሚለው ነው ፎሎ አፕ የምናደርገው ና ከዛ ጋር ግን እንደ ሀሳብን ይዟልን፣ አሁን እንደ ጥያቄ ከሴፍት ኔት አኳያ በደንብ ደስ የሚል ሪፖርትን የሰማ ነው። ጥሩ አፈጻጸም ነው። ምናልባት አንዷን ፕሮጀክት ከቻል ፕራክቲካሊ እናያለን። ውስጥም የፌዴራል ኦዲት የተደረገ መሆኑን አይተናል፣ ና ጥሩ ነው የሚል ሀሳብ ለመሳት ነው። እኔ በአጠቃላይ ግን ይሄ ስላጋጠሙን ተግዳሮቶች ያነሳችሁት ነገሮች በጣም አቴንሽን የሚፈልጉ ናቸው የሚለው ሀሳብ ለማንሳት ነው። በተለይ ከመልሶ ማቋቋም ለምሳሌ የሁለት መቶ ማ የሀያ ቢሊየን አካባቢ ሶስት ጊዜ ነው በነገራችን ላይ እንደ ምክር ቤት ያጸደቅ ነው። ባገኘ ናቸው መድረኮች ገንዘብ ሚኒስትርን ከምናነሳባቸው ከምንገመገምባቸው ጉዳዮች አንዱ ይሄ ነው። አንደኛ ያለንበት ሀገራዊ ሁኔታ አንዱ ትልቁ ፋክተር ትልቁ ፋክተር፣ ሁለተኛ ደግሞ ያን ለማድረግ ደግሞ የሚያስችሉ ስርዓቶች መዘርጋት አለባቸው። አሁን ስርዓት መዘርጋት ጽሕፈት ቤት ፕሮጀክት ጽሕፈት ቤት እንደዚህ የሚሉ ፕሮሴሶች ናቸው ጊዜ የወሰዱት። በተመሳሳይም ቋሚ ኮሚቴው የመስክ ምልከታውን በመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ሰሜን ሪጅን ጽሕፈት ቤትና የግል ድርጅት ሰራተኞች ማህበራዊ ዋስትና ኤጀንሲ በመገኘት የመስክ ምልከታውን አድርጓል። የትግራይ ክልል የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የሰሜን ሪጅን ጽሕፈት ቤት ኃላፊ አቶ ተስፋዬ አለማ የ2017 በጀት አመት የሩብ አመቱን እቅድና አፈጻጸም ሪፖርት ያቀረቡ ሲሆን በሪፖርቱ አፈጻጸም የነበሩ ጥንካሬዎችን ድክመቶችንና በቀጣይ ትኩረት የሚሹ ጉዳዮችን በየትኩረት መስኩ በመለየት ለቋሚ ኮሚቴው አቅርበዋል በሬጅናችን በ2017 የበጀት ዓመት የመጀመሪያው ግማሽ ዓመት እቅድ አፈጻጸም ሪፖርት በተገልጋይ በፋይናንስ በውስጥ አሰራር በመማማርና እድገት እይታዎች በስድስት ወር የታቀዱትን ግቦች የተከናወኑ ስራዎችና የተገኙ ውጤቶች እንዲሁም የታዩ ጠንካራና ደካማ ጎኖች በስራ አፈጻጸም ሪፖርት በዚህ ከዚህ በታች ቀርበዋል የ2017 በጀት ዓመት የመጀመሪያው ግማሽ አመት አፈጻጸም እይታ ተገልጋጭ ያው በየጽህፈት ቤቱ እየተዘረዘረ ቀርበዋል። እና ሌላ በእቅዱ ዙሪያም ያው በተለይ የመንግስት ሰራተኞች የጭማሬ ሁኔታ የዚህ የመዋጮ አሰባሰባችን ከፍ ያደርገዋል ተብሎ ነው ታሳቢ ተደርገ ነው እየታቀደው። ይሄ የመንግስት ሰራተኞች እስካሁን ክፍያ አልተፈጸመም፣ በክልሉ ማለት ነው። ክፍያ ስላልተፈጸመ የዚህ የመዋጮ እንትናችኑ ዝቅ ሊያደርገው ችለዋል ማለት ነው። የሚቀጥለው የግዢ ወይም የስራ መስገጃ የደሞዝና የመሳሰሉት ናቸው። ይሄ በሪጅናችን በዚህ በጣም ፈጥኖ የግልጽ ጨረታ በማውጣት ለቅርንጫፍ ቤቶች ራሱ ሙሉ የዚህ በጀት ዓመት አካፋፍሎ ጨርሰዋል። የተቋሙ የሥራ ኃላፊ ለሪፖርት አፈጻጸም ተግዳሮት ነበሩ ያሏቸውን አንዳንድ ጉዳዮችም እንደሚከተለው አንስተዋል። ያጋጠሙ ችግሮች በተካሄደው ጦርነት ምክንያት ማስረጃዎች፣ የመንግስት ሰራተኞች ፋይሎት የወደሙ በመሆናቸው ለስራዎቻችን እንቅፋት መሆናቸው በሪጅን ጽህፈት ቤት ጨምሮ በቅርንጫፍ ጽህፈት ቤቶች ከፍተኛ የሆነ የቁሳቁስ እጥረት መኖሩ ለምሳሌ ኮምፒውተር፣ ፕሪንተር፣ ስካነር፣ ላፕቶፕ፣ ሞባይሎች ወዘተ ለስራ አስፈላጊ የሆኑ በተለይ የኤሌክትሮኒክስ እቃዎች የሌሉ መሆናቸው፣ ባለሙያዎችም ጭምር ያለ ኮምፒውተር የሚሰሩ መኖራቸው። የተከበሩ ዶክተር አብርሃም አለማየሁ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ሰሜን ሪጅን ጽህፈት ቤት ባቀረበው የሩብ ዓመት እቅድ አፈጻጸም ሪፖርትና ማብራሪያ ጥሩ መሆኑን ጠቁመው ከጥሮታ መዋጮ አሰባሰብ ጋር የተያያዙ የሚበረታቱ ስራዎች ቢኖሩም ከግንዛቤ ማስጨበጫና ከመረጃ ጋር ያሉ ስራዎች መሰራት እንዳለባቸውም አሳስበዋል። በአጠቃላይ የቀረቡ ሪፖርት ላይ የተመለከት ነው። እውነት ለመናገር ከዛ አይነት ሁኔታ ውስጥ ወጥቶ ወደ ስራ ገብቶ እንደገና ሲስተሙን ፋንክሽናል አድርጎ እነዚህ አይነት ውጤት ማምጣት ትልቅ ነው የሚባል ነው ለኛ። 1267 ላይ ለዚህ የተሰጡ ተግባራትን በዋናነት መዋጮ መሰብሰብ ምዝገባውን የመሳሰሉትን የተፈጸመበትን አፈዛዘም እንደዚሁም ያጋጠሙ ችግሮችንም ጭምር በደንብ ለማሳየት ተሞክሯል። እንግዲህ እንደውም ከዚህ ከመረጃ ጋር ተያይዘው ምክንያቱም የጡረታ ስራ በዋናነት መረጃ ለመስራት ያደረገ ስለሆነ ከጦርነቱ ጋር ተያይዞ የመረጃ ጋፖች ሊኖሩ ይችላሉ። ምናልባት እነዛን ሁሉ አልፎ ለመስራት የተደረገው ጥረት በጣም ጥሩ ነው። ቋሚ ኮሚቴው የጽህፈት ቤቱን የስራ እንቅስቃሴም ተዘዋውሮ የተመለከተ ሲሆን ለአገልግሎት አሰጣጥ ጥራት እንዲሁም ለሰራተኞች ምቹ የሆነ የስራ አካባቢ ከመፍጠር አንጻር ሰራተኛውና አስተዳደሩ የጋራ ጥረት ማድረግና ስራዎችን መስራት እንደሚኖርባቸውም አሳስቧል። በቀጣይም ቋሚ ኮሚቴው በትግራይ ክልል የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር የመቀሌ ዲስትሪክት ጽህፈት ቤት በመገኘት የመስክ ምልከታውን ያከናወነ ሲሆን የትግራይ ክልል የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የመቀሌ ዲስትሪክት ጽህፈት ቤት ኃላፊ አቶ አበበ ተስፋዬ የ2017 በጀት ዓመት የሩብ ዓመቱን እቅድና አፈጻጸም ሪፖርት አቅርበዋል ግማሽ ዓመቱ ለ 107 ድርጅቶች ና ለ295 ለ2695 ሰራተኞች የእቅድ አዋነት ካርድ ተሰጥቷል እዚህ ጋር የድርጅት መቶ ፐርሰንት ነው የሰጠ ነው ሌላው ትልቁ ስራው የዚህ ተቋም የጡረታ ፈንድን ማዳበር ነው። እዚህ ጋር የጡረታ መዋጮ አሟጦ በመሰብሰብ አንዱ ተግባራችን ነው። በዚህ መሰረት የመቀሌ ዲስትሪክት 967 ሚሊዮን 801,128.48 ብር ለመሰብሰብ አስበን 919 ሚሊዮን 747,717 95.03% ሰብስበናል። 695 ድርጅቶችን ኦዲት ለማድረግ ታቅዶ 629 ድርጅቶችን 3251 ሰራተኛ ያላቸው 629 ድርጅቶች ኦዲት አድርገናል። አፈጻጸሙ ዘጠና ነጥብ ሀምሳ ፐርሰንት ነው። በኦዲት ስራ በግማሽ አመቱ 73 ሚሊዮን 171517.34 በኦዲት የተገኘ ሲሆን ከተገኘው ውስጥ 27 ሚሊዮን 184378.74 ከኦዲት ቀጥታ የሰበስብ ነው። ከባንክ ከኦዲት የተሰበሰበ ከባንክ አካውንታቸው ይቆረጥ ማለት ነው። መመሪያው ስለሚፈቅድልን ይሄ ነው። ሁለተኛው በህግ አስገዳጅ እንደገና አንድ ድርጅት 7 ሚሊዮን 8 ደግሞ በህግ አስገዳጅነት ሰብስበናል። የቋሚ ኮሚቴው አባል የተከበሩ ወይዘሮ አስቴር ከፍታው በበኩላቸው በትግራይ ክልል የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር መቀሌ ዲስትሪክት ጽፈት ቤት የሚሰሩ ሴት ሰራተኞች የህፃናት ማቆያ ባለመኖሩ ልጅ አዝለው ስራ የሚሰሩበት ሁኔታ ተገቢ ባለመሆኑ መሻሻል እንደሚኖሩበት ጠቁመው በቀጣይ ሴት ሰራተኞች ልጆቻቸውን ያለ ስጋት እንዲያሳድጉና ስራቸውን በአግባቡ ሰርተው ውጤታማ እንዲሆኑ ዲስትሪክቱ የህፃናት ማቆያ ማዕከል ችግርን ሊፈታ እንደሚገባም አሳስበዋል። የተቋሙ የስራ ኃላፊ ከቋሚ ኮሚቴው አባላትና ከሰራተኞች ለተነሱ ጥያቄዎች ምላሽና ማብራሪያ ያቀረቡ ሲሆን የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ ከጥሮታ መዋጮ ጋር በተገናኘ ጥሩ ስራዎች መሰራታቸውን ጠቁመው ግንዛቤ ፈጠራ ላይ በቀጣይ የተሻሉ ስራዎች መሰራት እንዳለባቸውም አመላክተዋል። ከግንዛቤ ጋር እየተሰሩ ስላሉ ስራዎች ቅድም ሲነሳ የነበረ ነገር አለ። እንግዲህ ይሄ ዘርፍ በተለይ የኛ የጡረታ መዋጮ አሰባሰብ አከፋፈል በከፋዮቹ ወይም ያንን የሚያስፈጽሙ ተቋማት ግንዛቤ ለበላ ይወሰናል ማለት ነው። ጡረታ መዋጮ ከፋዩንም እንደዚሁም የአስከፋዩንም መስሪያ ቤቶች ጋር ቋሚ የሆኑ መድረኮች እያዘጋጁ መወያየት፣ መነጋገር የበለጠ ግንዛቤው የፈጠረ ለመሄድ በጣም ጠቃሚ ነው የሚሆነው። ሁለተኛ ከኦፕሬሽን ስራዎች ጋር በጣም ጥሩ ስራዎች ናቸው የተሰሩት በተለይ ምዝገባም ከጡረታ ፈንድ ከመሰብሰብም ጋር እንደዚሁም ከኦዲትም ስራዎች ጋር የተሰሩ ስራዎች አሉ፣ በጣም ጥሩ ስራዎች አሉ። በመጨረሻም በቋሚ ኮሚቴው በጥንካሬ የተቀመጡ ጉዳዮችን አጠናክሮ ለመቀጠል በክፍተት የተጠቀሱ ጉዳዮችን በቀጣይ በማረም የተሻለ እቅድና የቅድ አፈጻጸም ለማስመዝገብ መዘጋጀታቸውን ገልጸዋል።